ውሁ ና አድምጡ ይልናገር ጥቂት ማመልከቻ ስለ ረመዳኑ የመሰናበቻ ጌታችን ይመስገን ደረስን ለዐይዱ፣ ነገር ግን አዝነናል ጦሙ በመሄዱ። በጦም ያምር ነበር የሁሉም መዴዱ ተወልውሎ ገብቶ ሁሉም በመንገዱ ማማሩ እስልምናው ኢማን ሴቶ ወንዱ ረመዳን ያንተቁ ዳ ዲ ለነብስየ ንደልቧን ተፈጠዝ ንግዲህ ረመዳን ደቀ የኸይራቱ ማዲ የዲሃናባት የሚስኪን ዘመዴ ተወራቱ ሁላን ያላቀው ሰመዲ የሚታደስበት የዲኑ መንገዲ ሶብረኛው ደጉ ቀን ተነሳ ሌዲ ናምሮ ነበር በሱ የሁሉም መደድ ሚርካናም ሶፋ ማዋደዲ ወደ ኸይር ስፍራም ተነስቶ መሄዲ ለጀማዓ ሶላት መምጣት መስጅድ እንዲያለውን ቀን ሳንሰራ በታንዲ እንዱ አሳለፍ ነው በቧልታ በቀልዲ። ረመዳን ደጉቀን የዲኑ ከራማ የኸይር ማምረቻን የረሕመታው ድማ

ላሳችንንም ሰውን ተማማት ማላየዕኒ ሁሉ ወሬ ተማውራት ጆሮንም እጅል ወሬን መጥፎ ከመስማት ወዳችንም ደሞን እል ተማብዛት አይናችን እንዲየ ሐራም ሙንከራት ጀብ ጠብቋት ከረመ ሰባቷን በልት ሰበብ ሁኗት ነበር ለማንም ኸይራት፣ ለዱንያም ለዲንም ጌታን ለመፍራት። ተወንጀሉ ሁሉን ሲኖር ሸሽጎን፣ ረመዳን ወሄደ ረመዳን ልሄድ ነው። የቲም አድርጎ ባነ ጦመው እንኳ አሐቆና አድረሰን፣ አንሸኝ ንሸኘው ምነው ተላክሰን ለከርማ አላህ ቢሻን እንድሁ እንዳለን ደህና እንቀበለውን፣ አመታ አድርሶን አያባያ ወና ረመዳን ደጉ ቀን አይብ ሰታሪያችን፣ እኛም በሱ ነበር አቢድ ማምሰላችን፣ ኤው ማታ ማታ መስጂድ መሄዳችን፣ ተራዊህ ጀማዓ ኢሻ ሶላታችን

የድንኳኑን አውታር ከስማው ነቀለ፣ ረመዳኑ ሄደ ጠቀለለ ጓዙ ለሚገባው ሁላ ሰቶ ደመወዙን፣ ረመዳኑ ሄደ ጉዞውን ሰላልፎ ገምና በመሃከል ገቢብቷ ተረፈ ኸይራት የተባለ በእጅጉ አጎረፈ። የኸይረ መነጋዴ ገቢብቷ ተረፈ የሸረኛ ሱቁ በሩ ተቆለፈ። የአባ ሞራ ጭፍራ ሁሉም አቆረፈ የእኔ ቤጤ ማለ ቶቶሎ ባለፈ ሳዲያ ቶቹ አሉ ም ነው ተጣደፈ ሞራዳቸው መላ በእጅግ ተጠቀሙ አሐቁም በሚገባ ጠብቀው የጦሙ ጦመኛ አይባልም የኔ ቤት ድሃ ተከልክሎ ቢውልን እህልና ውሃ ረመዳን ደጎወር ወንጀል የሚያበሰው ረመን ጉወር ወንጀል የሚያብሰው የወንጀልን ጉቶ ተስሮ የሚያፈልሰው ሴት ወንዱን በኢማን በተቋ በማዕሪፍ አሰሰው ኸልቁም በነሻጣ ልቡን ቀሰቀሰው የመግፊራን ሸማ ለስንቱ አለበሰው ስንቱን ቀል በደረቀ በኢማን አራሰው አሁም በማለቁ ሰውን አስለቀሰው

እስቲው ተአፍለኛው ጎበዙ ወጣቱ ለጀማዐ ሶላትን መስጅድ መግባቱ የእጅትማዑ ወራት የመደባለቂያ ተብዙ ወንድም ጋር የመተዋወቂያ የመግፊራ ወራት ተአላህ መታረቂያ ሑር መባያ ነው ተእሳት መለቀቂያ የሰዓዳ ወር ነው ተውበት መራዘቂያ

የወሩሁ ለዋና በላጩ ታላቁ ናንተም ለየቱ ጨነቀን ፊራቁ። የበረካ ወራት የኸይር አማና ሄድኮይ ቀበሌውን ባዶ አርገኸወና ውደታ መሐባ ሶፋና ሚርቃና ተከትለው ሄዱ ያንተኑ ጎዳና። ደህና እንዳያገኘን ዘንትሮም እንዳምና፣ አላህ ያገናኘን ለከርሞ በደህና። ረመዳን ደጉ ቀን ሄደ ወሩን ቆጥሮ፣ ብዙ ወንጀለኛ ተወንጀል አስምሮ፣ ሴቱ ወንዱ በኢማን ዘይኗ ሳምሮ፣ በቁርአን በሶላት መስጅዱን ነውሮ አለ ብሻ እንግዲህ ከርማመቱ እንትሩ እምን ቶመው ያርገን ደመወንዴ ዘንድሩ እምን ቶመው ያርገን ደመወንዴ ዘንድሩ